በስሙ ዋይአር ፎር የተሰየመው የጠፈር አለት ሊወድቅባቸው የሚችሉት ሀገራት የትኞች ናቸው? ስታዲየም ስፋት ያለው አለቱ ምድርን የመምጣት እድሉ ሁለት በመቶ ሲሆንም በ2032 መሬት ላይ ይደርሳል። የጠፈር አለት ተመራማሪዎች ሊመቱ ይችላሉ በሚልም ከዘረዘሯቸው ሀገራት ውስጥም ከአፍሪካ ኢትዮጵያ፣ ሱዳን፣ ናይጄሪያ ተካተዋል። የስነ ፈለክ ተመራማሪዎች አስትሮይድ 2024 ላይ ዋይአር4 የሚል መጠሪያ የተሰጠውን እና በፈረንጆች 2032 ላይ ምድር ላይ ጉዳት ሊያስከትል ይችላል የተባለው የጥፍር አለት እየተከታተሉት መሆኑን አስታውቀዋል። ከ40 እስከ 100 ሜትር ስፋት ሊኖሩ ይችላል የተባለውም 2024 ዋይአር4 የሚል መጠሪያ የተሰጠውም የጥፍር አለት ምድር የመምታት እድሉ ከሁለት በመቶ ብቻ ነው የተባለ ሲሆንም፣ ምድር ላይ ጉዳት ሳያደርስ የማለፍ እድሉ 98 በመቶ እንደሆነም ተነግሯል። አንድ ስቴዲየም ስፋት ያለው የጥፍር አለት ከሰማይ ወደ መሬት እየተምዘገዘገ ነው ተባለ። የአንድ ስቴዲየም ስፋት መጠኑ አለው የተባለውም ይህ የጠፈር አለት በመጠኑ ባለፉት ስምንት አመታትም ወደ ምድር ከመጡትም ውስጥ ትልቁ እንደሆነ ተገልጿል። የአሜሪካ ጠፈር ሳይንስ ምርምር ማዕከል ወይም ናሳ እንደገለጸው የአሜሪካ ጠፈር ሳይንስ ምርምር ማዕከል ወይም ናሳ እንደገለጸው ከሆነ አሜሪካ በአለም ጦርነት ወቅት በጃፓን ሂሮሽማ ላይ ከጣለችው ቦምብ በመቶዎቹ እጥፍ ኃይልም ያለውን የጠፈር አለት ወይም አስትሮይድም ወደ ምድር እየመጣ ነው ብሏል። የስነ ፈለክ ተመራማሪዎች ዘጋቢዎችም አስትሮይድ 2024 ዋይአር የሚል መጠሪያ የተሰጠውም የጠፍር አለትን ከእይታ ከመሰወሩ በፊትም እንቅስቃሴውን እየተከታተሉ ነውም ተብሏል። የጠፍር አለቱ አንድ ጊዜ ከእይታ ከተሰወረ መልሶ ለማግኘትና ለመመልከትም እስከ 2028ም መጠበቅም የግድ እንደሚልም ተነግሯል። 2024 ዋይአር ፎር ሊወድቅባቸውም የሚችሉት ሀገራት የትኞች ናቸው? እንደተገመተውም ከሆነ እና ምድርም የመምጣት የሁለት በመቶ እድሉን ከሆነ አፍሪካ፣ ፓስፊክ፣ እስያ እና ደቡብ አፍሪካ ይህንን ጠፍር አለትም ያርፍበታል ተብሏል ተብሎም ከሚጠበቁ ቦታዎች መካከል ዋነኞቹ ናቸው። በእነዚህ አህጉራት ውስጥም ከሚገኙ ሀገራት መካከልም የበለጠ ተጋላጭም ተብሎም የተለዩት ሀገራትም ህንድ፣ ፓኪስታን፣ ባንግላዴሽ፣ ኢትዮጵያ፣ ሱዳን፣ ናይጄሪያ ና ቬንዙዌላ፣ ኮሎምቢያ ና ኢኳዶር እንደሚገኙበትም ተነግሯል። አለም አቀፍ የጥፍራ አለት ማስጠንቀቂያ ማዕከል ወደ ምድር እየመጣ ያለው የጥፍራ አለትም ወይም አስትሮኖይድ ጉዳት ለመቀነስም አለም አቀፍ ትብብርም እንዲያደርግም ጥሪ አቅርቧል። አሁን ላይም ወደ ምድር እየመጣ ነውም የተባለው ይህ ግዙፍ አለት የከፋ ጉዳት እንዳያደርስም ካይነቲክ ኢምፓክተር የተሰኘ ቴክኖሎጂዎችን በመጠቀም ጉዳት ወደማያደርስ መልኩ መቀየር እንደሚቻልም ባለሙያዎች ይናገራሉ። ይሁንና ይህንን ቴክኖሎጂ ለመተግበሩም ከፍተኛ ወጪ የሚጠይቅም ሲሆን ብዙውን ጊዜ በለጸጉ ሀገራትም ወጪውን የሚሸፍኑት በአለት ሊጠቁ እንደሚችሉም ከተገነዘቡ ብቻ መሆኑንም ጉዳይ አሳሳቢ ያደርጓል።